መማር ይችላል። ኦኬ እንዴት ነው የሚማረው? አራት ሺ ልገባ ነው። ሀፕሀፕ ያደረጋቸው አራት ሺ ከገባን፣ ቀጣዩ ሽልማት የአንድ ሺ ብር ካርድ ይጠራል። እንዴት ነው የሚማረው በአካል መጥቶ ካላችሁ፣ በአካል በአካል ይመጣል። ሀያት ቁጭ ብሎ አንድ ኮምፒውተር ለብቻው ይሰጠዋል። መምህር ሁለት መምህራን ክላስ ውስጥ አሉ። ቲቪ ስክሪን ግብዳ ግድግድ ስክሪን ፊትለፊት አለ። ያልገባውን በሙሉ እየተነገረው እጁን ይዞ ያስተምታል ማለት ነው። ኦንላይንስ እንዴት ነው ካላችሁ፣ በሁለት ቀን አንድ ጊዜ የመማሪያ ለመስል ያዘጋጀው ሲምፕል የመማሪያ ቪዲዮ ይላክናችኋል። ቤታችሁ ሆናችሁ ያንን ቪዲዮ ከፍታችሁ እየተማራችሁ ግራ ከገባችሁ ወደ ዶንኪቲ ኮል ሴንተር ወይም ወደ ትምህርት ወደ ማሰልጠኛው ኮል ሴንተር ስልክ ትደውላላችሁ። በጉግል ቢት ወይም በስልክ ይሄን እንዲያርጁ፣ ይህን እንዲያርጁ ያሉ ያስረዷችኋል። ሶስተኛው ካርድ የሚጠራ ነው። የአንድ ሺህ ብር ካርድ ዝግጁ ናችሁ? እኔ አራት ሺህ እስኪገባ አልጠብቅም። ሰዓት ይደብ ነው አንድ የታፕታፕ አድርጉ። ዝግጁ ነን ብላችሁ ጻፉልኝ። ዝግጁ ነን በሉና ጻፉልኝ። አንድ ጊዜ ዝግጁ ነን፣ ዝግጁ ነን፣ ዝግጁ ነን በሉና ዝግጁ ነን ዝግጁ ነን ባሉኝ፣ ጻፉልኝ። አንዴ ዝግጁ ነን ዝግጁ ነን ባሉኝ ኮፒ ሊንክ ሼር አድርጉ። ኮፒ ሊንክ ሼር አድርጉ። ከሦስት ሺህ ባነው ወርዳሪፍ አይደለ? ኮፒ ሊንክ ሼር አድርጉ። ካርዱ ይጠራ፣ ካርዱ ይጠራ። ኮፒ ሊንክ ኮፒ ሊንክ ሼር አድርጉ። እስኪ ለአስር ለአስር ሰው አንድ ጊዜ እንውጣ። አንድ ጌሙን ቀየረ። አንድ ጊዜ ለአስር ለአስር ሰው ኮፒ ሊንክ ሼር አድርጉ። ሦስተኛውን ካርድ ልጠራ ነው። ገና እምታዩት ይሄ ሁሉ ካርድ አለ። ላጥ የማደርገው እንዳትበሉብኝ ነበር ላጥ ይሄ ሁሉ ረጅም ካርድ የስምንት ሺህ ብር ካርድ ይቀረኛል። ዛሬ እናንተ ሀብታም ሆናችሁ እኛም ሀብታም ሆነን ነው የምንለያየው። እሺ የስምንት ሺህ ብር ካርድ እጄ ላይ አለ። ሶስተኛው ልጠራ ነው። ኮሚኒኬሽን፣ ኮሚኒኬሽን፣ ኮሚኒኬሽን። ስለ ኤዲቲንግ አንድ ነገር ልንገራችሁ። አንዳንድ ሰዎች ምናልባት ዋጋ ውድ ነው ወይ የሚል ጥያቄ ዚጋ ይቻላል። ዋጋ ውድ አይደለም። በአሁኑ ሰዓት ዶላር ጨምሯል፣ ዲፕሪሽት አድርጓል ገንዘቡ እንደምታውቁት። ይሄ የምትወስዱት እውቀት ግን ከዘመኑ ጋር ሚሄድ ሶስተኛውን ካርድ ልጠራ ነው። አንድ ነገር ብቻ ተናግሬ እሱ ምንድን ነው ስራ እንዴት ነው የምናገኘው? እንትኑ ትችላላችሁ። ኦኬ ስራ እንዴት ነው የምታገኙት? አካባቢያችሁ ቡቲክ የለም፣ ሬስቶራንት የለም፣ ሆስፒታል የለም፣ ክሊኒክ የለም። ስለዚህ እኛ ጋር ኤዲቲንግ ከተማራችሁ በኋላ ትሄዱና ባለ ቡቲኩን አባቴ ቢዝነስን ዲጂታል ለምን አታስተዋውቅም ትሉታላችሁ። እንዴት ሲል እኔ የቲክቶክ ቪዲዮ ሱቅ ንቅረጽልህና ራሴ የራሴ ቲክቶክ ፔጅ ላይ ለቀቅ ትሉታላችሁ። ይሄ ዲጂታል ማርኬቲንግ ማለት ነው። ኦንላይን ነው። የትም መሆናችሁ መማር ትችላላችሁ። አሜሪካ፣ አውሮፓ፣ ጅማ፣ መቀሌ፣ ጎንደር አይለይህም። የትም ሆነ ኮምፒውተር ካለ መማር ትችላለህ። ቢዝነስ ቆንጆ አድርጌ ኤዲት አድርጌ የራስ ቲክቶክ ፔጅ ላይ ፖአር ነው። በነገራችን ላይ ቲክቶክ በፎሎወር አይደለም ጨዋታው። ፎሎወር ኖረ አልኖረ እንዳያዝ የማያደርግ ሶስት ሺህ ፎሎወር የሌላቸው ሰዎች ሶስት መቶ ሺህ ቪው አላቸው። ስለዚህ ዋናው ከባዱ ነገር ኤዲቲንግ ነው። የኤዲቲንግን ሙያ ከያዛችሁት ጨዋታው አለቀ፣ ጌም ኦቨር አባቴ። ስለዚህ አንድ ኤዲተር ከሆንክ በስልክ በአንድ ስማርትፎን አጠገብላሉ ቢዝነሶች ነው የሰርግ ቪዲዮዎች፣ የልደት ቪዲዮዎች፣ ሚዲያዎች፣ ሶሻል ሚዲያ ኮንተንት ክሬተሮች በአሁኑ ሰዓት ትልቁ ችግራቸው ኤዲተር ነው። ቢኮዝ ኤዲት ማድረግ ረጅም ሰዓት ስለሚወስድ ማንም ሰው ኤዲት ማድረግ አይፈልግም። መቅረጽ፣ ኮንተንት ቶሎ ቶሎ ማምረት ነው እንጂ የሚፈልጉ ኤዲት ማድረግ አይፈልግም። ሶ ኤዲቲንግ በጣም ጊዜ ቢወስድም ግን ዘማጂክ ወርክ የሚባል በጣም አደገኛ ና የሚደንቅ ነገር ነው። ሽብርዝግጁ ናቸው። የአንድ ሺህ ብር ካርድ ነው። ታታታታ ዝግጁ ነንበሉኛ አንድ ዝግጁ ነንበሉ ይለጥራው አይፈጠምበዚህ በኋላ እንደዚህ ነው። እኔ መቆየው እስከ አራት ሰዓት ብቻ ነው።